አላህ ጠርቶኝ የነብዩ ዐለይሂ ሰላቱ ወሰላም በውድ ነብያችንን ቀብር ልንዘይር መጥቻ አስኮረፈሀት ምናምን ቤቷ ሄደችበት አጋጣሚ እንደዚህ እንደርሰንም አናውቅም። አሁን የዘመኑን ትዳር ትሉ ቀበላሽ ያው በዱ አይደለም

በቅድሚያ የሚያስደስተው ወንድማችን መብሩክ በሉት ማሻ አላህ ዑምራ እያደረገ ነው። አላህ ይቀበለው። የነብያችንም ቀብር ያስመለክተናል። ከዛም አልፎ ደግሞ እጅግ የሚያሳዝን እንግዲህ አንድ እህታችን በኩዌት ኤርፖርት ላይ የገጠማት ምንድን ነው፣ በጣም እያለቀሰች እያስተላለፈች ያለችው መልእክት አለ። ለብዙዎቻችን ጥንቃቄ የሆነና ለም ጭምር ነው። እና እጅግ ያሳዝናል። በዚህ ሁኔታ ብዙ ገንዘብ እንደተበላች የኤርፖርቱ ላይ ሆና ወደ ሀገሯ ልትመለስ እንደሆነ ብዙ ብዙ ችግር ገጥሟታል። ከዛም አልፎ ደግሞ ኡስታዝ የዘንድሮ ትዳር ለምድ ነው ቶሎ የሚፈርሰው የሚለውንም አያይዞ እንግዲህ ኡስታዝ ኑሩ ትርኪ የሚያቀርብልን ይሆናል፣ እንሻላህ። ከዛም አልፎ የምንመማርበት ቪዲዮ አሉ። ላይክ ላይክ እያደርጋችሁ ሀሳብ፣ አስተያየት እየስጣችሁ እስከ ፕሮግራማችን ቆዩ። የዛሬ ስቱዲዮ ስለለህን ይቅርታ ምናገ እንግዲህ በስፋት የምንመለከተውን እንሻላ ወደ ቪዲዮችን ማለት ነው። ወላሂ መዲና ያለውን ስሜት ልነግራችኋል። ነቢያችን እዛ ጋ ነው ያሉት፣ ቀብራቸው እዛ ጋ ነው። ነቢያችንን ቀብር ልንዘይር መጥቻ ነው። በጣም ነበር ምናፍቃቸው

ባሊ ኮሚቴ እህታችንን አየር መንገድ ነው ያገኘኋት። እስኪ ተናገሪ ማን ነበር ያለ? እሺ በኢትዮጵያ አስራ ሁለት ነበር የመጣሁት የሆነ ክፍል ቆልፎ ነው አስገቡኝ። ከዛ በኋላ የሆነ ክፍል ቆልፉብኝ ያው

አሁን ትምህርት እኔ የመጣሁት እኔ ምክንያቱም ከእዚህ በፊት ለቤት ኤጀንሲ እራሱ የዱባን ነበር የጀመርኩት። እኔ ኮይት መምጣት አልፈለኩም ነበረን ከእዚያን ሊይዛሽ መተዋል ስለኝ አዲስ አበባ መጥቼ ሜዲካል ነጻ ሆንኩኝ ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከእዚያ እኔ ትኬት ዋጋ ጨምሯል፣ ሰላሳ ሺህ ብር አምጪ አለች። እሱንም እሺ ብዬሽ ተበድሬ ሰጠዋል።

አስኮርፋት ምናምን ቤቷ ሄደችበት አጋጣሚ አራው ዘቢልም ሽታረች። እንደዚህ አስበንም እንደዚህ እንደርሰንም አናውቅም። ያቱም የለም ቤታችን ቱም እኔ አለው እንትን አልልም እምድብቀው ነገር የለም። ኦኬ። ብዙ ጊዜ ያው የሚያሻክራቸው ድብብቆች ነው እኛ ጋ ድብብቆሽ የለውም። እኛ ጋ እንደውም ትንሽ ለተመልካቾች ወጣ ያለ ነው። እኛ እንደውም የኔና የኔ የማትዳር እናትሽ ከናፈቁሽ ሁሉ አደራ ከቀልባቸው አላህ ይጠብቀኝ ሄደሽ ማደር ትችያለሽ ነው ያልኳት። እኔም እናቴ ጋ ሂጅ አድራለሁ፣ እሷ ሜዳ እናቷ ጋ ታድራለች። አሁንም መሄድ ከፈለገች ልጆቹን ይዛ ዘይራ አድራ፣ እናት ናት። ከኔ በፊት ምታውቃት እናት ናት የምንነግድባቸው እናቶቻችንም ዛሬ ነው። አንዳንዴ ሰው ምን ነው እናትና ዘጅርም ሲባል ያው ታቀይለ ትዳር ያለው ትዳር ከገባ ይላል። ትዳር ገባን እንጂ ጀነት አልገባም ምን ብለን ነው። ምን ድርቀው የበለጠ እንደው ማንነት ከፍ ብሎ ምክንያቱም እሷ እናቷ እኔን ሰጠኝ እኮ እንኳን እሷ እኔንም ትናፍቃለች። ውበታ የምክንያቱም መባጃችን አይደለም። ብዙ እናቶች ታገኛለህ። አክስቷን አጎቷ ወንድም አያል ቆጥራ ማጨርሰው ቤተሰብ ሁሉ ታገኛለህና ድንገት እድሜያቸውን ከፍም ስለሚል በዚህ ሰዓት እናት የልጆቿን ድምጽ ትፈልጋለች። ማምሸቱ እንዳለ ሆኖ በተለይ እናትች ጋር ስትሄጅ እንዳታስፈቅጅን ያልኳት በእናት አልደራደርም። ሌላ ነገር ግን ካለ እንዳውቀው ነገሪ ነው እንጂ በእናቷ በኩል ቴቴ ጋር መጥቻለሁ ብላ ነው የምትነግረኝና፣ ያው ትዳር ማቅለላር ለሚፈልገው ጥብቅ ብቅ ስታደረገው ጥሩ አደለም። ምን ማለት ነው ጥብቅ ብቅ ማለት በቃ ተቆጣጥር የምትችሉ አደለም። ማንነቷ መመለስ የምትችለው ነጻ ስታደርጋት ነው። ምክንያቱም መጀመሪያም ያገባህበት መሰረት ስላለክ መጀመሪያም እኮ ምትጠረጠር ሴት አለ የሚያገባው፣ ምክንያቱም የረዥም አመት ልብስ ናት። ከረዥም አመት ልብሱ ደግሞ ሌላ ልብስ አለ። ምንድን ነው እሱ ልብሱ? ወሊባሱሁም ተቁዋ ዛሊከ ኸይር ይላል። የትንሽም ቢሆን የጎመን ዘር ያክል የአላህ ፍራቻ አላት ብለ ነው ያገባህትና፣ ያን ያላት ደግሞ የባሏንም የቤተሰቧንም የራሷንም ሀቅ ትጠብቃለች ብለ ስለጠበቅ ብዙም ስጋት ውስጥ የለም። ምርጫው ላይ መጀመሪያ መስተካከል ያለበት ነው። ቅድም እኮ አልነገርኩም እንጂ እኔ የጠየቁት በአብዛኛው እግር እናቷ ቤቷ የምታበዛ ብዬ ነው። አዎ ዶምቺ ልጅ አብዛኛው ጓደኛዋ ሸርጥ ሸርጥ ያው እግር ቤቷ የምታበዛ ምክንያቱም፣ የሴት ልጅ ትልቁ ውበቷ ቤት ነው። ወጥተው ፊትና ላይ ነው የሚወድቁት ወጥተው ፊትና ላይ ነው የሚጥሉትና የኛ አክል እንኳን ወሳኝ ለሆነ ካልሆነ በስተቀር ዛሬ እኔም አንተም እኮ ብዙ ከቤት ባትወጣ ብዙ ትጠቀማለህ። በትክክል አሁን የስራ ውጥረት ምናምን ምንድን ነው ናፍቆ የምትወጣው ስታየው ወንጀል ይዘ ለሰው ለማማት ሳታውቅ ልትገባ ትችላለህ። አይነህ ብዙ ነገሮችን የሀራም ነገሮች ጠግባ ትውጣ ትችላለህ። እንኳን ሴት ልጅ ብትችል አንተ ነጻ ሆነ የምትኖርበት ላይፍ ከሆነ ምታነብበት ቀርተ ምትውልበት ምናምን ነገር ሰዓቶች ብታገኝ ደስ ይላልና ያ ያ መሰረትም ስላለ ብዙ ምን ስጋት የለንም። ይሄ ማለት ግን የሆነ ሰዓት ልትጋጭ ትችላለ፣ ቅድም ብለኳል። ሁሌ የኔ አይኔ የኔ ሆዴ ምናምን ቃሪያም አለው ትዳር ሚጥሚጣም አለው፣ ግጭት አለው፣ ግን በውይይት ይፈታል ኦኬ። እንጂ አሁን የዘመኑን ትዳር ትልቁ አበላሽ በዱ አርልም ትዳሩ እየተገባ ያለው በዳንስ ነው እየተገባ ያለው እንጂ። በጣም ይሄ ሰርግ ልታወራ የዘመኑ ሰርግ ስራ ያው ድሮ ኢነ ልሐምድ ሊላ ተብሎ ኩጥባ ተጀምሮ እንትና በቁርአን ጀምሮ አንኪሁ ብሎ የሆነ አያ ይቀራል። ዳይኡ ተነስቶ ተዳራችን እንዲ ተብሎ ነው ኪሳችሁም ብዙም ፍራንክ የለም፣ ያው ቶሎሲቢያንፃው ባናና መስቲካ እንኳን ገዝተ ትገባል። የተነገራለ በቃ ተሀዱ ተሀቡ ተሰጣጡ ትዋደዳላቸው። ይህን ብታደርጉ ትንሽ መፋቂያም ቢሆን ቴምርም ቢሆን ከሌለ ማስቲካ ሄደን ከሰፈር ወዲያው ተገብራለ። እና ብዙ አይን የበዛባቸው ትዳሮች ብዙ ጊዜ እድሜ የላቸው፣ ብዙ እድሜ የላቸው። ምክንያቱም የአላ ቁጣ ነውበት። ሴት ልጅ ሰውነት ነክቼ ደንሼ ጨፍሬ እንዴት ትዳሬ ሰላሚ ነው? መጀመሪያ በዱአ አኳል ተከፈተ አይደል እንዴ ባንተ ስርክ ሰዎች ወንጀል እንዲሰሩ አድርገ እንዴት ዳር ይቆያል ብለ ታስባለ? በጣም ከባድ ነው። በመቶበት ካለ በቃው በስተቀር ወደ አላህ ይቀርበልኝ ያሳለፍኩ ሰርገ ጌታ ይቀርበልኝ ካለ መቼም ይቀርበይ ጌታ ነው። ይሄ በኋላነት አንደኛ እኛውን በጣም ማቀው ትልቅ ድግስ የተደገሰለት ወንድማችን ቀውጥ ሰርግ ነው። 4 ሚሊየን ብር ነው ወጣለት፣ ወድቀን 4 ሚሊዮን ብር ነው ወጣለት። ግን ከ6 ወር በኋላ የሰባተኛው ወር የቤት ክራይ ተቸገረ ይልጭ አሁን ይሄ ልጅ በአራት ሚሊዮን ብር እርግጠኛ ነኝ ቢያንስ ትንሽ ሊጎሎ ይችላል እንጂ አንድ ኮንዶሚኒየም ባለ ሁለት መኝታ ያገኛል። ራቅ ቢልም አይደለም። ይሄ ልጅ እንዶ ባያገኝም የሆነ ቦታ ከፍሎ ቀስ ብሎ መክፈል የሚችልበት ሲስተሞች አሉና፣ የዚህ አይነት ነገሮች በጣም እየበዙ ነው። እኛ የማቋቋም አሁን ዛሬ ሰው ስታየው ሁለት አይነት ጫማ እየለበሰ ነው። ቁርስ በልቶ ምሳ የሚያስብ ህዝብን ያለው ይሄ ህዝብ ላይ ይሄን የምታደርግበት አይደለም። ይሄ ማለት ግን ሰርጋችን ለቅሶ ቤት ይምሰል ማለት አይደለም። መጠነኛ ሆነ ምናደርጋቸውን ብንችል አንዳንድ ሞዴል የሆኑ ባለሀብቶች አሉ። አላህ ይጠብቃቸው። ሴት ከወንድ ለይቶ ጥሩ ቦታ አዘጋጅቶ በዳዕዋ ተደርጎ በዱዓ ተዘግቶ ከዚህ የበለጠ የለም። ና እኔ መነሻችን ላይ ከአላህ ጋር ያለው ግንኙነት ይሄ ቢሆን፣ ሁለተኛ ደግሞ በምናስራቸው የኒካ ሂደቶች እንደው መጀመሪያም ያልተገናኙ ከሆነ ትዳሩ ጥሩ ነው። አንድ ወንድማችን ከአንድ እህታችን ጋር ግንኙነት ፈጽመው ወይም ተገናኝተው ጊዜ አሳልፈው አሁን ደግሞ ወደ ሽምግልና እንሂድ ሲባል ለዛውን ቀንሶታል አላህ የዛ ትዳር በረካው ተነስተዋል። ወይም በዘመኑ ቋንቋ ገርል ፍሬንድ ቦይ ፍሬንድ በሚል ተያይዘው፣ አላህ ይጠብቀው ፈተና ላይ ወድቀው በሚሄዱበት ጊዜ በረካውን እሱ ያነሷዋል ብዬ አስባለሁ። በጣም የሚያስገርም ነገር ማለት ነው። በአሁኑ ጊዜ በጣም ሰው ከዲኑ ከመራቆ የተነሳ እንደዚህ በቃ አላህ የሆነ ግዴታ ያደረገብን ፈርድ የሆኑ ነገራቶች ከዛ ሰው በመራቆ የተነሳ ያንን ነገር ስትሰራ ሲያይ ይገረማል። በከሊቁ ይሰግዳል፣ ማሻአላህ። አንተ እዛ ቦታ ላይ ባለመገኘት በራስህ ልብ እዘን፣ በአንተ ባለህበት ቦታ ይሄ ከአላህ በራክበት ሁኔታ ላይ እዘን እንጂ ሰው ግዴታውን፣ አላህ ግዴታ ያደረገበትን ነገር በመወጣቱ አትገረም። ወላሂ ሐቢቢ ይህ የልብህን ከአላህ የመራቅ ምን ያክል ርቀት ላይ እንዳለ ነው የሚያሳየው አላህ